ተነሰ ነው ማለት ይቅርታዬን ተቀበልሽኝም አልተቀበልሽኝም፣ ጠንካራ ሴት ማንም ሰው የፈለገውን ያህል ቢጮሁባት ቢያወራባት፣ ማንም ሰው የፈለገውን ያህል ጫና ባሳድርባት ከሀሳቧ ፈቀቅ አትልም። እውነትም ጠንካራ ሴት ፍቅርዬ። እኔ አበባ። አረ፣ እነዚህ ልጆች ወዴት ወዴት እየሄዱ ነው? በተለይ ፉአድ ወዴት እየሄደ ነው? ማን ነው ልክ እንደኔ ፉአድን ግራ ያጋባው ማለት ነው? ግራ ተገብቶ እኛንን ግራ ያጋባን እኮ ወገን። ለማንኛውም ላይክ፣ ሽር፣ ሰብስክራይብ እያደረጋችሁ እስከመጨረሻው ከእኔ ጋር ሆኖ ጉድ እኮ ነው። ይቅርታዬ ብትቀበይም ባትቀበይም ነገር ግን ተነሺ። ተነስቶ አቅፏት አበባ ሲሰጣት ምናምን ምናምን፣ ብሩኬን ለማስቀናት ወይም ደግሞ ብሩክን ለማናደድ ነው እንዴ? እንዲህ ማንነው ሴት ልጅ ማናደጃ ወይም ደግሞ በበሻሻ ቀያናት ያላችሁ ማለት ነው በአሁኑ ሰዓት ደግሞ ምን አይነት ምንአይነት ዩቱበሮች ናችሁ እየመጣችሁ ያላችሁት ማለት ነው በሴት ላይ የምትቀልዱ ማለት ነው እኔ ዛሬ ፉአድ በደንብ አድርጌ ወገብ ወገቡን ዛላ ዛላውን ነው የምለው ማለት ነው የምትቀየሙን ካላችሁ ይቅርታ እኔ ተቀየሙ እንዲ እውነቱን ነው የምናገረው ማለት ነው እውነቷን ነጭ ነጫ ፍርጥ ነው የማደርገው ለማንኛውም ፉአድ እውነቴን ነው የምልህ ሰከን ንበል በቃ ሰከን እንዴ በፍቅር ላይ እኮ እንደፈለግከ ተንዘራጣህ እኮ አንተ ዘረጦ ማለት ነው። ተይ ቀለሙ አሁን ተረጋጊ፣ ቀስ በያ ቆዩ አሁ ሀልጠጣ እንዲ ያለዛማ፣ እንዲ ጉዳይ በጣም አሳሳቢ ነው። አሰላሙ አሌይኩም ወረሕመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ለአላህ ብዬ ወዳቸዋለሁ። ለቤቴ ወይ ለሳናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ የሆነው ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ ከች ብዬላችኋለሁ። ከች ስል ታዲያ በባዶ እግሬ በኮረኮንች ነው የመጣሁት ማለት ነው። ታዲያ በባዶ እግሬ በኮረኮንች ስመጣ ደግሞ ቀልዬ አህለን ወሳህለን ተፈደሊ እንኳን ደህና መጣሽ እያላችሁ በላይክ እና በሰብስክራይብ እንዲሁም ደግሞ ሀሳብ አስተያየታችሁ በኮመንት እንድታስቀምጡልኝ እፈልጋለሁ ማለት ነው። እናንተ ስቸኩን ለጦርነት የመጣነው ሆኖ አደለም፣ ይሁን የስራው ጉዳይ ነው ማለት ነው። እና የዛሬው ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የነ ፉአድና የነ ፍቅርዬ የአበባዋ ማለት ነው፣ እንዲሁም ደግሞ የፍቅርዬ መከታው የቡሩክ ቪዲዮ ነው ማለት ነው። ያው ምንም ማድረግ አይቻልም። የፍቅር መከታ ስል ደግሞ ብስጭት የምትሏላችሁ እንዲህ ፉአድ እኮ ነው። ይሁን ግድ የለም፣ ያው ፉአድ ነው። ግን በቃ የስራው ጉዳይ ነው ማለት ነው እና ማነው? እናንተ በፍቅር ይሄና በፉአድ ቪዲዮ በጣም እንደኔ የተናድደው ማለት ነው። በማ መሰላችሁ የተናድድኩት? በማ በዚህ በዘረጦ በፉአድ ማለት ነው። አበባ ይዞ ሲመጣ ሲቅለሰለስ፣ እኔ ቅርታ እውነት የሚቅርታ ሊጠይቃት ነው ብዬ ይቅርታ ቅርታ ሲል ማለት ነው እኔ ከልቡ የመነጨ ይቅርታ መስሎኛል ለከሱ። ብሩክን ለማናደድ ብሩክን ለማብሸቅ የመበሻሸቂያ እንትን ምክንያት ያደረጋት ፍቅርዬ ናት ማለት ነው። እንግዲህ ሰሞኑን እንዳያችሁት ብሩኬ መኪና ገዝቶ ሳይሆን የራሱ መኪና ነው ዲኮር አድርጎ ፈቲና ፉአድን ጠርቶ አበሳጭቷቸው ነበረ ማለት ነው። በጣም ነበር ያበሸቃቸው ማለት ነው። እሱም ያበሸቃቸው ያለ ምክንያት አይደለም። ከዚህ በፊት ፉአድ ብዙ ነገር ስላለው ነው። ልታፈቅራት ነው ወይ፣ ልታገባት ነው ወይ፣ የማይገቡ ቃላቶች ነበረ ፉአድን የተጠቀመው ማለት ነው። ስለዚህ ይሄን ካልከኝማ በደንብ ካላንጨረጨርኩ ጠብቀኝ እያለው ነበረ። እውነትም ባለውን መሰረት አገኘው ማለት ነው። ሲያገኘውም ለፉአድ ብቻ አይደለም፣ ለፈቲም ጭምር ነው። ጠርቶ መኪና ዲኮር አድርጎ በመኪናው ጋቢና አስገብሶ ሲያንሸራሽራት የነበረው ማለት ነው። ጭራሽ ምን ነበር ያለው? እንደውም ትሾፍራለሁ ወይ ጋቢና ውስጥ ትገባለሁ ወይ? አንተ ጋቢና ከገባ እኛ ደግሞ በኋላ እኔና ፍቅር እንቀምጣለን እያለ እያበሸቀው ነበረ። እና የዛ ማብሸቂያ ደግሞ ብድር ዛሬ ለመክፈል ጭራሽ ቤቷ ድረስ ሄዶ ብሩኬንም እንደጠራ እንደ የምንነው ካራክተር ተወራረሳችሁ እኮ ተወራረሳችሁ እንዴ? ብሩኬ የሰራው መልስ ደግሞ አንተ መስራት ምን ማለት ነው? ይሄ የማይገቡ ነገሮች ናቸው። በዚህ አጋጣሚ የማይገቡ ነገሮች ማለት ነው። ሴት ልጅ ክብር ናት። ሴት ልጅ እህት ናት። ሴት ልጅ እህት ናት። ሴት ልጅ ሀገር ናት። ገባችሁ አይደለ? ሴት ልጅ መበሻሸቂያ አይደለችም። ፉ ይቅርታ ማለት ነው። ፉአድም ብትሆኑ ብሩኬ በእርግጥ እኔ በጣም እያናደደኝ ያለው ፉአድ ነው በቃ የማይገባ ነገር ነው እየሰራ ያለው ማለት ነው። ከዚህ በፊትም ከሩታ ጋር እንትን ስትል ያልሆኑ መረጃዎች እያወጣ በሶሻል ሚዲያ ፍቅር እንድትሰደ ፍቅር እንድትጠላ ብዙ ነገር አድርገሃል ማለት ነው። በዚህ አጋጣሚ አንዳንዶች ይህን ስል ማትረዱኛላችሁ ብዬ አስባለሁ። ይሄ ነገር የተነገረው የተሰጠው ነገር ነው እንጂ እውነትን ፍቅር እንድትጠላ አድርጎ አይደለም። አሁን ላይም ብዙዎቻችሁ ፉአድ እየጠላችሁት ነው ያላችሁት ማለት ነው እና ፉአድም እንድትቀየሙት እኔ አልፈልግም ፉአድ ማለት ነው። እና እነሱ የሚሰሩት ያው ይሄ ነው ባለላችሁ በጣም ደስ ይለኝ ነበር። ነገር ግን ብዙ ጊዜ ተናግሬያለሁ ስራ ነው እየሰሩ ያሉት ማለት ነው። ነገር ግን በዚህ ልክ በዚህ ልክ ሴት ልጅን እንድትጠላ ሴት ልጅን መበሻሸቂያ እንድትደረግ በፍጹም እኔ አልፈልግም አልፈቅድምም ማለት ነው። እኔ ፍቅርዬንም ብቻ ሳትሆን ማናቸውንም በቃ ለስራን ተብሎ እንኳ እህቶቻችን መበሻሸቂያ መደረግ የለባቸውም። ሴት ልጅ ክብር ናት፣ ክብር ናት። በቃ አለቀ። እናት ናት፣ ሀገር ናት ማለት ነው እና በዚህ ልክ ብሩኬን ለማብሸቅ ብለ አበባ ይዘህ መተህ ይቅርታ መጠየቅ በመጨረሻም ደግሞ ይቅርታ ልልሽ የነበረው ለዚህ ለዚህ ነበረው ብለን ማብራራትን አይጠበቅብህም ማለት ነው። መበሻሸቅ ካለባችሁ አንተና ብሩኬ በሌላ ጉዳይ ብትበሻሸቁ ደስ ይለኛል ማለት ነው። ከዚህም በኋላ ደግሞ ያው በፍቅር ምክንያት ባትበሻሸቁ ፍቅርዬም ተናግራለች። እኔ እንደ መጥፎ አይነት ሴት አድርገህ እንትን ልትስለኝ ወይም ደግሞ ሰው እንዲስለኝ አልፈልግም እያለች ነበር ማለት ነው። ለማንኛውም ጦርነቱ በደንብ አርጋችሁ ተያይዛችሁታል። በእርግጥም እኔ የእውነት ነው፣ ሙላችሁ ፍቅርዬ በጣም አሳዝናኛለች በጣም ማለት ነው። ተነሺ ሲላት ይቅርታ አድርገሽልኛል ወይ ሲላት እሷ የዋሁ አዎ፣ ይቅርታ አድርጌ ልሃለሁ፣ ነገር ግን ወደ በፊቱ ልንመለስ አንችልም፣ እንዲህ በቀላሉ ይቅርታ ልልህ አልችልም እያለችው ነበረ ለምን የሌለ ነገር ነበረ ለሩታ እያሳያት የነበረው ማለት ነው። ያ ነገርን እንዲያስታውሰች ማለት ነው። ሶ ፉአድ ተመለስ ወደ ራሱን ተመለስ ማለት ነው። ነገር ግን አሁን ይሄ ተናግረሃል፣ ይህን ሰርተሃል ነገር ግን ብሩኬ እጥፉ ነው የሚበቀለ ማለት ነው። አቅፋት አበባ ሲሰጣት አይታችኋል እንግዲህ። ብሩኬ በሩን ሲያንኳኳ ክፍት ነው እያለችው ነበር፣ ተጨንቃ ፍቅር ማለት ነው። ተጨንቃ በሩ ክፍት ነው እያለችው ነበረ። ሲገባ እንግዲህ አበባ ሲሰጣት ሲያቅፋት፣ ምናምን ምናምን፣ ያ ሁሉ ያሳየው እንግዲህ ካራክተሩ ብሩኬ ለማናደድ ነው ማለት ነው። ብሩኬ ለማናደድ፣ ብሩኬ ለማናደድ፣ ይህን ማድረግ አይጠበቅብህም ፉ ማለት ነው። ይሄን ማድረግ አይጠበቅብህም። የሆነ ድራማ ትዝ እንዲለኝ አደረግ ካለህ እኮ ብሩኬ ማለት ነው። በመጨረሻም ምንድነው እሳቱ ከነደደ ምንድነው መጥፋ የለውም ነው ያለው ማለት ነው። ስለዚህ እንዳቃጥልህ ፍራ ብሎታል ማለት ነው። ያ ማለት ደግሞ አሁን እሳት ለብሶ እሳት ጎርሶ ይመጣልሃል አ ይመጣልሃል ብሩኬ ማለት ነው። እጥፉ ነው የሚጠብቅህ። ለማንኛውም ጠብቅ። ሌላው ደግሞ ትናንትና እጅግ በጣም ደስ የሚል ቪዲዮ አይቻለው ማለት ነው ፍቅርዬና ብሩክ ከሀብታሙ ጋር ቪዲዮ ሰርተው ነበር ማለት ነው። ብዙዎቻችሁ ሀብታሙ ታውቁታላችሁ ብዬ አስባለሁ። ኩላሊቱን አውጥቶ ለፍቅረኛውን የሰጠ ጀግና ማለት ነው። እሱን ስላበረታታችሁ፣ ትናንትና ከእሱ ጋር ቪዲዮ ስለሰራችሁ የእውነት እጅግ በጣም ደስ ብሎኛል ማለት ነው። በጣም ከምነግራችሁ በላይ። ያው ጊዜ ስላልነበረኝ ቪዲዮ አልሰራሁኝም ማለት ነው። በሱም ነገ መለስበታለሁ። ይንሻላ ሰላማችኋን ያብዛልኝ ባይ